ክልላችን ካሉት የመልማት ጸጋዎች አንዱ የማዕድን ሀብታችን ነው። በስድስት ወራት ለአንድ ላምሳሺ መስፈርት መሰረት በማድረግ ስምንት ሚሊዮን ስምንት ሺ አርባ ሁለት ካሬ ኪሎ ሜትር የሥነ ምድር ጥናት ለመስራት ታቅዶ አምሳ በመቶው ተከናውኗል። የሥነ ምድር ካርታ ጥናት በተመለከተ ስምንት ሺ አርባ ሁለት ካሬ ኪሎ ሜትር የሥነ ምድር ካርታ ጥናት ለመስራት ታቅዶ ሙሉ በሙሉ ማከናወን ተችሏል። ከማዕድን ኢንቨስትመንት ልማት አኳያ በአጠቃላይ የማዕድነት ፋብሪካዎች እንዲገነቡ 131 የምርመራና የምርት ፈቃዶች ለመስጠት አቅዶ 104 ወይም የቅዱን 79 በመቶ እንዲሁም በአነስተኛ የኮንስትራክሽን የኮንስትራክሽንና በባህላዊ የማዕድን ምርት ስራ ፈቃድ 2370 ለመስጠት አቅዶ 1405 ወይም 59 በመቶ ማከናወን ተችሏል። ይህንን ጥናት መሰረት በማድረግ 12520 ኪሎግራም ኦፓል እና ወርቅ ለውጭ ገበያ በማቅረብ 3 ሚሊዮን 284795 ሚሊዮን ዶላር ለማግኘት ታቅዶ 42764 ኪሎግራም ኦፓልና ወርቅ ወደ ውጭ በመላክ 6 ሚሊዮን 52940 የአሜሪካ ዶላር የውጭ ምንዛሬ ማግኘት ተችሏል። አፈጻጸሙ ከውጭ ሀብት ግኝትና ከምርት አኳያ ከመቶ ፐርሰንት በላይ ማከናወን ተችሏል። እዚህ ላይ ለተከበረው ምክር ቤት ማስገንዘብ የምንፈልገው እስካሁን በክልላችን ወደ ውጭ የሚላከው ህገወጥነት የበዛበት ቢሆንም ኦፓል ብቻ ነበር፣ ወርቅ በክልላችን የሚታወቅ አልነበረም። ይሄ ግኝቱም ሆነ ወደ ውጭ የማስወጣት ለውጭ ለውጭ ምንዛሪ የማስገኘት ልምምዳችን በጣም ጥሩ እንደሆነ ለማሳየት ይቻላል። ከዚህ ባሻገር ከውጭ የሚገቡ የኢንዱስትሪ ማዕድናት ውጤቶችን በአገር ውስጥ የሚመረቱ የማዕድን ውጤቶች በመተካት 35 ሚሊዮን 128100 የአሜሪካ ዶላር የውጭ ምንዛሬ ለማዳን ታቅዶ 1 ሚሊዮን 361074 ቶን ምርት በማምረት 102 ሚሊዮን 733019 ወይም ከዕቅዱ በላይ የአሜሪካ ዶላር ማዳን ተችሏል። የማዕድን ምርት መጠን በማሳደግ በተመለከተ 3 ሚሊዮን 122883 ሜትር ኪዩብ የኮንስትራክሽን የማዕድን ምርት ለማምረት ታቅዶ ሁለት ሚሊዮን ሁለት መቶ ሀያ ሶስት ዘጠኝ መቶ ሶስት ሜትር ኪዩብ ወይም ሰባ አንድ ነጥብ ሁለት በመቶ ምርት ማምረት ተችሏል። የማዕድነክ ፋብሪካዎችን ድጋፍ እና ክትትል ስራን በተመለከተ የማዕድነክ ፋብሪካዎችን ድጋፍ ክትትል ስራን በስምንት ከፍተኛ የማዕድነክ ፋብሪካዎችን የስሚንቶ፣ የድንጋይ ከሰል፣ የጅብሰም፣ የግራናይት፣ የማርብል እና የመሳሰሉትን ድጋፍ እና ክትል ለማድረግ ታቅዶ ስምንት እያመረቱ ያሉትን ምርታቸውን እንዲያሳድጉና እየተገነቡ ያሉት ደግሞ በግንባታ ፍጥነታቸውን እንዲጨምሩ የድጋፍና ክትል የተሰራ ሲሆን ክልላችን ፍቃድ በመስጠት እያስገነባቸው ካሉት አምስት የሲሚንቶ ፋብሪካዎች መካከል በሰሜን ሸዋ ዞን እንሳሮና ዋዩ ወረዳ የተገነባው ትልቁና ግዝፉ የለሚስ ናሽናል ሲሚንቶ ፋብሪካ ሙሉ በሙሉ ግንባታው ተጠናቆ ከፍተኛ ምርት እያመረተ ሲሆን በሀገራችንም ሆነ ባክልላችን ላይ የተፈጠሩ ነው የሲሚንቶ እጥረት በከፍተኛ ሁኔታ በመቅረፍ ኢኮኖሚውን ለማረጋጋት ከፍተኛ ጥረት ተደርጓል። በዚህ ወቅትም የአባይ ኢንዱስትሪ የክልላችን አባይ ኢንዱስትሪ ልማት እያስገነባው ያለው የሲሚንቶ ፋብሪካ በደጀን በአሁኑ ሰዓት ተጀምሮ እንቅስቃሴ እየተደረገ ነው ያለ ። ሌሎችም በረንታ ሲሚንቶና ሌሎችም በተመሳሳይ መልኩ ስራቸው እያካሄዱ ይገኛሉ። አንዳንድ ከጸጥታ አኳያ ድጋፍ ማድረግ ያለብን ጉዳዮች ያሉ ቢሆንም በዚህ ረገድ ክልላችን ከዚህ ቀደም ከነበሩት ዓመታት በዚህ ዘርፍ ይታየ የነበረውን ስብራት በምልክት ደረጃም የመውጣት ሁኔታ እንዳለ ለተከበረው ምክር ቤት ማስገንዘብ እፈልጋለሁ።